ሰላም እንዴት ናችሁ? ይሄ ቪዲዮ የተዘጋጀው ከዚህ በፊት የዩኒቨርሲቲ ኤግዚት ኤግዛም ወስዳችሁ ማለፊያ ውጤት ማምጣት ላልቻላችሁ ወይም ደግሞ ተመዝግባችሁ ለፈተና መቀመጥ ያልቻላችሁ እና በዚህ ዙር ፈተናው መውሰድ የምትፈልጉ ከሆነ እንዴት ማመልከት እንደምትችሉ የሚያሳይ አጠር ያለ ቪዲዮ ነው። ስለዚህ ይሄንን ፎርም ወይም ደግሞ ዌብሳይት አክሰስ ለማድረግ እዚህ ላይ ፊትለፊት ስክሪናችሁ ላይ የምትመለከቱትን ዩአርኤል ብሮውዘራችሁ ላይ በመጽሐፍ አክሰስ ማድረግ ትችላላችሁ። ሞባይል ስልካችሁም ላይም ወይም ኮምፒውተር ላይ ሊሆን ይችላል። በምታስገቡበት ሰዓት ይህን ፎርም ማግኘት ትችላላችሁ ማለት ነው። ፎርሙን ከመጀመራችሁ በፊት ማወቅ ያለባችሁ ሁለት ዋና ዋና ነጥቦች፣ የመጀመሪያው ከዚህ በፊት ኤግዛም ወስዳችሁ ወይም ደግሞ ተመዝግባችሁ ሳትፈተኑ ወይም ደግሞ ማለፊያ ነጥብ ሳታመጡ የቀራችሁ ተማሪዎች ብቻ ነው ይህን ፎርም ተጠቅማችሁ አፕላይ ማድረግ የምትችሉት። የመጀመሪያው ይሄ ነው። ሁለተኛው ደግሞ በዚህ የሬጅስትሬሽን ራውንድ የፋይዳ ወይም ደግሞ የናሽናል አይዲ ፕሮፋይል ያስፈልጋችኋል። እሱ ከሌላችሁ ፎርሙን መሙላት አችሉም፣ መመዝገብም አችሉም። ስለዚህ ይህንንም ፖይንት ኖት አድርጉና ፋይዳ ነምበር ወይም ደግሞ የናሽናል አይዲ ነምበር ያስፈልጋቸዋል እያንዳንዱ ስቴፕ በጣም ግልጽ በሆነ መንገድ ስለሆነ የተጻፈው ኔክስት ስትሉ የሚመጣላችሁን ኢንስትራክሽን በመከተል በቀላሉ አንደርስታንድ ማድረግ ትችላላችሁ የመጀመሪያው ስቴፕ ምንድነው የሚሆነው እንግዲህ ይሄ ሙሉ ፕሮሰሱ ወደ አምስት ስቴፖች አሉት በጣም ቀላል ስቴፖች ናቸው የመጀመሪያው ስቴፕ ምንድነው የሚሆነው ዩዘር ኔማችሁን ማስገባት ነው የሚሆነው። ሶ ዩዘርኔማችሁ ከዚህ በፊት ተፈተናችሁበት የነበረው ዩዘርኔም ነው የሚሆነው እዚህ ጋር እንደገለጽላችሁ፣ በኤግዛምፕልም ተቀምጧል። እሱም በማስገባት ነው የምትጀምሩት ማለት ነው። ምናልባት በዚሁ እያሳየናችሁ እንድንሄድ ዩዘርኔማችሁ ማስታወስ ያልቻላችሁ ካላችሁ ማስታወስ የምትችሉበትን መንገድ በዚሁ እዚህ ጋር አስቀምጠን ያለፍ ነው። እዚህ ጋር እንደምታዩት ዩዘርኔማችሁን ከረሳችሁ ወይም ደግሞ ፎጌት ዩዘርኔም የሚል ኦፕሽን አለ፣ ሪከቨር ማድረግ ትችላላችሁ ማለት ነው። ስለዚህ እዚች ጋር ክሊክ ሄር ቱ ሪከቨር የሚለውን ሊንክ በመጫን ወደሚወስዳችሁ ፔጅ ሄዳችሁ ፕሮሲጀሩን መቀጠል ትችላላችሁ። ስለዚህ ዩዘርኔም የረሳችሁ ልጆች ካላችሁ እዚህ ጋር የሚጠየቁትን ኢንፎርሜሽኖች በማስገባት ዩዘርኔማችሁን ማግኘት ትችላላችሁ ማለት ነው። ስለዚህ ለዚህ ያዘጋጀነው አንድ ሳምፕል ፕሮፋይል አለ። እሱ መሰረት እናስረዳቸዋለሁ ማለት ነው። ስለዚህ ለምሳሌ አበበ ከበደ ቢሆን ስማችሁ አበበ ከበደ በሚከተለው መንገድ ታስቀምጣላችሁ። ሰው ስም ብቻ ሳይሆን ዩኒቨርሲቲ እና ዲፓርትመንትም ይጠይቃችኋል። ስለዚህ ዩኒቨርሲቲያችንም እንደዛው ታስገባላችሁ። ዲፓርትመንትም በተመሳይ ይጠይቃችኋል። እሱንም ከሊስቱ ላይ መርጣችሁ ታስገባላችሁ። በመጽሐፍ ሳይሆን መርጣችሁ ነው የምታስገቡት። ስለዚህ ጌት ዩዘር ኔም ትሉታላችሁ። በትክክል ይህን ኢንፎርሜሽን ሰጣችሁ ከሆነ ዩዘር ኔማችሁን በዚህ መንገድ ፈልጎ ይሰጣችኋል ማለት ነው። ስለዚህ በእኛ ኬዝ እችናት ዩዘር ኔማችን ለሚቀጥለው መርሳት ስለሌለባችሁ ይህን ዩዘር ኔም ማስቀመጥ ይኖርባችኋል በጥንቃቄ ማለት ነው። ስለዚህ እችን ዩዘር ኔም ይዘን እንመለስና ወደ ዋናው ፔጅ ከመጀመሪያው ስቴፕ እንጀምራለን ማለት ነው። እዚህ ዩዘርኔም የሚለው ቦታ ዩዘርኔም ታስገባላችሁ፣ ኔክስት ትላላችሁ። ቀጣዩ ምንድነው? ዩዘርኔማችሁ እና ፕሮፋይላችሁ ማች ማዕረጉን ወይም ደግሞ ትክክለኛው ፕሮፋይል የእናንተ መሆኑን ይሄ የሚሰጣችሁ ፕሮፋይል አለ። ዩዘርኔም ከሰጣችሁ በኋላ የእናንተ መሆኑን ማረጋገጥ አለባችሁ። ስለዚህ እነዚህን በሙሉ የእናንተ መሆኑን ካረጋገጣችሁ በኋላ ነው ወደ ቀጣይ ስቴፕ የምትሄዱት። ስለዚህ ሙሉ ስማችሁን ዩዘር ኔም ዘውታችሁን፣ የዩኒቨርሲቲ ስማችሁን፣ ዲፓርትመንታችሁን ከዚህ ቀደም ኤግዛም ሴንተራችሁን መርጣችሁ ከነበረ እሱንም እንደዛው መቀየር ትችላላችሁ። በኋላ ላይ አሳያችኋለሁኝ እሱንም። በተመሳሳይ ስልክ ቁጥራችሁን፣ ኢሜላችሁንና አሁን ያላችሁበትን የሬጅስትሬሽን ስታትስ ይነግራችኋል። ምንም ስቴፕ ስላልሄድን ኢንኮምፕሊት ነው። ስለዚህ እዚህ ጋር ይሄ ፕሮፋይል የእናንተ ካልሆነ መቀጠል አይኖርባችሁም ዩዘርኔም ተሳስታችሁ ሊሆን ስለሚችል እሱም በደንብ ማጣራት ይኖርባችኋል ማለት ነው ነገር ግን ይሄ ፕሮፋይል ወይም ደግሞ ይሄ የፕሮፋይል ዲቴይል የእናንተ መሆኑን ካረጋገጣችሁ ኮንቲኒ ብላችሁ ወደ ቀጣይ ስቴፕ መሄድ ትችላላችሁ ማለት ነው ሁለተኛው ስቴፕ ምንድን ነው የሚሆነው ቅድም እንዳልኳችሁ የፋይዳ አይዲ ወይም ደግሞ የናሽናል አይዲ ያስፈልጋችኋል ። አብዛኞቻችሁ ይኖሯችኋል ተብሎ ይታሰባል። ስለዚህ ምንድነው እዚህ ስቴፕ ላይ የምታደርጉት ፊን ወይም ደግሞ ፋን ነምበር የሚባል የናሽናል አይዲ ላይ አብሮ ስትመዘገቡ የሚሰጣችሁ ቁጥር አለ፣ ባለ 12 እና ባለ 18 ዲጂት እሱን ነው የምታስገቡት። መታወቂያችሁ ላይ ሊሆን ይችላል፣ ወይም ደግሞ ስትመዘገቡ ቴክስት ላይ የሚገባላችሁን ቁጥር ታስገባላችሁ ማለት ነው ሳምፕል ያዘጋጀ ነው አለ። እሱንም እንደዛው በዛ መንገድ ያሳያችኋል ወይ። ስለዚህ ለምሳሌ ይሄ ፊን ነንበራችሁ ነው ብለን ብናስብ አውተንቲኬት ዊዝ ፋይዳ የሚለውን በተን ክሊክ ማድረግ ይኖርባችኋል፣ ይሄን ስቴፕ ለመጀመር ማለት ነው። ስለዚህ ክሊክ ስታደርጉት የሚወስዳችሁ ፔጅ አለ። ወደዛ ፔጅ ሎድ እስኪያደርግ የተወሰነ ትጠብቁታላችሁ። እዚህ ጋር እንደሚነግራችሁ ፊናችሁ ወይም ደግሞ ፋን ነምበር የሚባለውን ታስገባላችሁ ማለት ነው። ስለዚህ ይህን ካስገባችሁ በኋላ እዚህ ጋር አም ኖት ኤ ሮቦት የሚለውን ክሊክ ታደርጋላችሁ። እሱን ሲጨርሱ ጌት ኦቲፒ ወይም ደግሞ ዋን ታይም ፓስወርድ በስልካችሁ ይገባል። ስድስት ዲጂት የሆነ ኮድ ለማረጋገጫ እናንተ መሆኑን። ስለዚህ ጌት ኦቲፒ የሚለውን ቡተን ክሊክ ታደርጋላችሁ። ስለዚህ አይቆይም ብዙ ጊዜ ወዲያው ቴክስታችሁ ስልካችሁ ላይ ይገባል። ስለዚህ ከስልካችሁ አውጥታችሁ እነዚያችን ስድስት ዲጂት ቁጥር ወደ እዚህ የሚጠይቃችሁ ፔጅ ላይ ታስገባላችሁ ማለት ነው። እዚህ እኔ ጋር የላከው ለምሳሌ 3488 ስለዚህ ይህንን ካስገባችሁ በኋላ ቬሪፋይ ትላላችሁ። ትክክል መሆኑን አረጋግጦ ቴክስት ላይ ተላከላችሁ ነው። እስከ ሁለት ደቂቃ ሶስት ደቂቃ ሊቆይ ይችላል በመጠበቅ ልታገኙ ትችላላችሁ ቴክስቱ እስኪገባ ድረስ በመቀጠል ሶስተኛው ስቴፕ ምንድን ነው የሚሆነው አምስት ስቴፕ ነው ያለን ቅድም ብያችኋለኝ ሶስተኛው ስቴፕ ምንድ የሚሆነው ያስገባችሁት የናሽናል አይዲ ዲቴይል እና አሁን የሚያሳያችሁ ዲቴይል የእናንተ መሆኑን በትክክል ማረጋገጥ ይኖርባችኋል ይሄ የእናንተ ፕሮፋይል ካልሆነ መቀጠል የለባችሁም እዚህ ስቴፕ ላይ ናሽናል አይዲያችሁ ያስገባችሁት ፊን ነንበር ወይም ደግሞ ፋን ነንበር ትክክለኛ መሆኑን በደንብ ማረጋገጥ ይኖርባችኋል። ይሄ ከእናንተ ፕሮፋይል ጋር ማች የማያደረግ ከሆነ ስማችሁ ቅድም ዩዘርኔም ሰጣችሁ ከሳያችሁ ዩዘርኔም ጋር ወይም ደግሞ ፕሮፋይል ጋር የማይመሳሰል ከሆነ መቀጠል የለባችሁም። ራሳችሁ መሆኑን እርግጠኛ መሆን አለባችሁ እዚህ ጋር። ስለዚህ እዚህ ጋር ያለውን ዲቴሎች ከፎቶችሁ ጨምሮ ሙሉ ስም፣ ጾታ፣ የትውልድ ቀን፣ ስልካችሁና አድራሻንም በዛ ያስቀምጥላቸዋል። ስለዚህ እሱን ካያችሁ በኋላ ትክክል ከሆነ እዚህ ጋር ኮንሰንታችሁን ፈርማችሁ ነው ወደ ቀጣይ ማለፍ የምትችሉት ማለት ነው። ስለዚህ እዚህ ጋር የእናንተ መሆኑን የሚያረጋግጥ እንደ ዲጂታል ፊርም አይነት ነገር ክሊክ አድርጋችሁ መሄድ ይኖርባችኋል ማለት ነው። ስለዚህ ካረጋገጣችሁ በኋላ ቲስ ኢስ ማይ ፕሮፋይል ኮንቲኒዮም የሚለውን በተን በመጨን ወደ ቀጣዩ ገጽ ማለፍ ትችላላችሁ ማለት ነው። የቀጣዩ ወይም ደግሞ አራተኛው ስቴፕ ምንድን ነው የሚሆነው? ፈተና መፈተኛ ጣቢያችሁ መምረጥ። ለምሳሌ ለመፈተን የሚቀርባችሁ አዳማ ዩኒቨርሲቲ ከሆነ ከሊስቱ ውስጥ አዳማ ዩኒቨርሲቲን ትመርጣላችሁ። አዲስ አበባ ዩኒቨርሲቲ ከሆነም በተመሳሳይ ግን እዚህ ሊስት ውስጥ ካሉት ውስጥ ብቻ ነው መምረጥ የምትችሉት ማለት ነው። ሁሉም የፐብሊክ ዩኒቨርሲቲ ናቸው። የሚቀርባችሁ በአቅራቢያችሁ ያለ ዩኒቨርሲቲ እንደ ፈተና ጣቢያ መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ አስቱ ወይም ደግሞ አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲን መርጫለሁ። እዚህ ኮንቲኒው እለዋለሁ። የመጨረሻው ስቴፕ ምንድን ነው የሚሆነው? ይህንን ፎርም ኮምፕሊት ለማድረግ ከዚህ በፊት ስትመዘገቡ የምታውቁ ትኖራላችሁ። የሰርቪስ ፊ ወይም ደግሞ ይህንን ሬጅስትሬሽን ለመጨረስ የሚጠየቅ ክፍያ አለ በትምህርት ሚኒስቴር አምስት መቶ ብር፣ እሱም በቴሌ ብር ከፍላችሁ መጨረስ ይኖርባችኋል። ይህንን ሬጅስትሬሽን ፎርም ለመጨረስ ማለት ነው። ስለዚህ እዚህ ጋር ዲቴይሉን ይነግራችኋል። ይህንን ስቴፕ እስካልጨርሳችሁ ድረስ ተመዝግባችኋል ማለት አትችሉም። እዚህ ጋር ጨርሰናል ብላችሁ እንዳታስቡ ማለት ነው። ስለዚህ የከፋይ ስም ወይም ደግሞ ለማን እንደምትከፍሉ እዚህ ጋር ይነግራችኋል። የእናንተን ስም ነው የሚያስቀምጠው አውቶማቲካሊ። ይህን እርግጠኛ መሆን አለባችሁ የምትከፍሉት በቴሌብር ብቻ ነው። አንድ ምርጫ ብቻ ነው የተቀመጠው። ሪፈረንስ ነምበር ይነግራችኋል ምን አይነት ኮድ ይዛችሁ ሄዳችሁ ቴሌብር ላይ እንደምትከፍሉ ወይም ደግሞ መክፈያት የትእዛዝ ቁጥር ይነግራችኋል እዚህ ጋር እና ደግሞ አማውንቱ ምን ያህል እንደምትከፍሉ ይነግራችኋል እዚህ ጋር። ስለዚህ እያንዳንዱ ስቴፕ ከቴሌብር ጀምሮ እስከ ከፍታችሁ እስክትከፍሉ ድረስ ያለውን ስቴፕ እዚሁ ጋር በአጭሩ ያስቀምጥላችኋል። እኔ ማሳያችኋለሁ አሁን ላይ። ስለዚህ ወደ እንዴት እንደምትከፍሉ ወደ ቴሌብር አፓችሁ ገብታችሁ እንዴት እንደምትከፍሉ አሳያችኋለሁ ማለት ነው። ስለዚህ ይሄንን የክፍያ ፕሮሰስ ማንኛውም ቴሌብር ያለው ሰው ሊከፍልላችሁ ይችላል። ስለዚህ ግዴታ የእናንተ አካውንት ላይሆን ይችላል፣ ቢሆን ይመረጣል፣ ግን ከሌላችሁ ሌላም ሰው ሊከፍልላችሁ ይችላል። ስለዚህ ቴሌብራችሁን እንደከፈታችሁ የምታገኙት ፔጅ ይህን አይነት ነው የሚመስለው። እዚህ ጋር እንደምታዩት በቀይ ታች አካባቢ በአራት ማዕዘን የተቀመጠበት ቦታ አለ። ፔመንት የምትል ታባለች። እሷን ክሊክ በማድረግ ወደ ቀጣዩ ገጽ ትሄዳላችሁ። ቀጣዩ ገጽ ላይ የተደረደሩ ምርጫዎች ይኖራሉ። ከዛ ውስጥ ኤጁኬሽን ፊ የሚል አንድ ሴክሽን አለ። እሷን ክሊክ ስታረጓት፣ ሞሬ ሌላ ደግሞ ኦፕሽኖች ይሰጣችኋል ማለት ነው ከዛ ኦፕሽኖች ውስጥ እንግዲህ ሚኒስትሪ ኦፍ ኤጁኬሽን የሚል እነዚሁ በአራት ማዕዘን በቀይ የተሰመረበትን ካያችሁ ሚኒስትሪ ኦፍ ኤጁኬሽን የሚል አለ እሱን ትመርጣላችሁ ማለት ነው። በድጋሚ የሚኒስትሪ ኦፍ ኤጁኬሽንን ኦፕሽን ይሰጣችኋል። በድጋሚ እሱን ክሊክ አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። ሰው እዚህ ጋር ምንድነው የፔመንት ሪፈረንስ ነምበር ይጠይቃችኋል። ፔመንት ሪፈረንስ ነምበር ማለት ቅድም የመጨረሻው ስቴፕ ላይ የሰጣችሁ የክፍያ ወይም ደግሞ የሪፍሬንስ ነምበር ብሎ የሰጣችሁ እዚህ ጋር የፔመንት ሰመሪ ላይ የነበረው ሪፍሬንስ ነምበር ነው ማለት ነው። ሰው እሱን ነው የምታስገቡለት። እሱ እንዳስገባችሁ ኔክስት ትሉት አላችሁ። ኔክስት ትሉት ከስተመር ኔም ወይም ደግሞ የምትከፍሉለትን ሰው ወይም ደግሞ ራሳችሁ ከሆነ የምትከፍሉት የእናንተን ስም ያሳያችኋል። ከፕሮፋይላችሁ ጋር ተያይዞ ያለውን ወይም ደግሞ የፈተናው ከሚቀመጠው ሰው ጋር ተያይዞ ያለውን ስም በዚህ መንገድ ያስቀምጥላችኋል። እሱን ቼክ ማድረግ ይኖርባችኋል። ቶታል አማውንቱን ይነግራችኋል። ፔመንት ሪፍረንስ ነምበር አሁን ያስገባችሁትን ይነግራችኋል። ይህን ሪቪው ካረጋችሁ በኋላ ኔክስት ትሉታላችሁ። ኔክስት ላይ እንደ ኮንፈርሜሽን ፓስወርድ ይጠይቃችኋል። ፓስወርዳችሁን ካስገባችሁ በኋላ እንደ ኮንፈርሜሽን የመጨረሻ የሪፍረንስ ነምበር እና አማውንቱን አምስት መቶ ብር ብሎ ያስቀምጥላችኋል። እሱ እንዳያችሁ ፔ የምትለዋን በትን ክሊክ ታደርጋላችሁ ማለት ነው። ዝች ጋር ትጨርሳላችሁ ወይም ደግሞ ፔመንቱ ሰክሰስፉል ነው ማለት ነው። እዚህ ጋር አንድ መያዝ ያለባችሁ ነገር ትራንዛክሽን ነምበር ተብሎ የሚሰጣችሁ ቁጥር አለ። ወደ አስር ዲጂት አካባቢ እሷን መያዝ ይኖርባችኋል። በኋላ ላይ አሳያችኋለሁኝ ለምን እንደሚጠቅም ግን እሷን እቺ በቀይ የተሰመረባትን መያዝ ይኖርባችኋል። ይሄ ትራንዛክሽን ነምበር በተለያየ መንገድ ይሰጣችኋል። ቴሌብር እንደጨረሳችሁ ልክ ፔ እንዳላችሁና ኮምፕሊት እንዳረጋችሁ ይሄን ፔጅ ያሳያችኋል። አንደኛ ከዚህም መውሰድ ትችላላችሁ ሁለተኛ ደግሞ ሪሲት ነምበር አለ። ኔክስት ፔጅ ሊያሳያችኋሉ። በድጋሚ ደግሞ ቴክስት ላይ የሚልክላችሁ ኮንፈርሜሽን አለ ቴሌብር። ከእሱም ላይ መውሰድ ትችላላችሁ ማለት ነው። ስለዚህ እችን ኖት ማድረግ ይኖርባቸዋል። አሁን እንዳልኳችሁ ልክ ከፍላችሁ እንደጨረሳችሁ ትራንዛክሽን ነምበር ጋር አብሮ ቴክስት ይልክላቸዋል ከሌሎች ኢንፎርሜሽኖች ጋር። ስለዚህ እሷን ማየት ይኖርባቸዋል ወይም ደግሞ መያዝ ይኖርባቸዋል ማለት እዚህ ጋርም እንደምታዩት ሪሴቱን ዳውንሎድ ካደረጋችሁ፣ በቀስት እዚህ ጋር የተሰመረው የሚታያችሁ በአራት ማዕዘን ቀይ የክፍያ ቁጥር ወይም ደግሞ ሪሴት ነምበር የሚል አስር ዲጂት ቁጥሯን እሷን በዚህ መንገድ ማግኘት ትችላላችሁ። በሶስት አማራጮች ማግኘት ትችላላችሁ ማለት ነው። ስለዚህ ቺን ሪሴት ነምበር ትይዛላችሁ። ኦኬ እንደጨረሳችሁ፣ ይህን ፊኒሽ ብላችሁ መዝጋት ትችላላችሁ። ወደዚህ ፔጅ ከመለሳችሁ በኋላ ፊኒሽ ብላችሁ ከወጣችሁ በኋላ ኮንፊርም ለማድረግ ድጋሚ መግባት ትችላላችሁ። ዩዘር ኔማችሁን አስገብታችሁ ኔክስት ስትሉት የቅድሙን ዲቴል ያሳያችኋል። ወደ መጨረሻ ላይ አካባቢ ስትሄዱ ሬጅስትሬሽናችሁ ኮምፕሊት እንደሆነ ይነግራችኋል። ሰው ሌላው ምንድን ነው? ምናልባት ተመዝግባችሁ ከጨረሳችሁ በኋላ ፕሮፋይላችሁ ላይ መስተካከል ያለበት ነገር ካለ ኢሜላችሁ፣ ስልክ ቁጥራችሁ ሜይ ቢ ስቆታ ላይ ተሳስታችሁ ከሆነ እነዚህን የመሳሰሉትን ነገሮች አፕዴት የምታደርጉበትን ኦፕሽን ይሰጣችኋል። እዚህ ጋር እንደምትመለከቱት አፕዴት ማይ ፕሪፈረንስ የሚል አለ። ወይም ደግሞ ዋናው ፔጅ ላይ ፔመንት ከጨረሳችሁ ፕሮፋይላችሁ ማናጅ ማድረግ የሚችሉበት ቦታ አለ። እሱን ክሊክ በማድረግ ወደዛ ፔጅ መሄድ ትችላላችሁ ማለት ነው። ስለዚህ ቅድም ፔመንት ትራንዛክሽን ነምበር ወይም ደግሞ የሪሲት ነምበራችሁን የያዙት ያልኳችሁ እዚህ ጋር ስለሚያስፈልጋችሁ ነው ማለት ነው። ስለዚህ ፕሮፋይላችሁን አፕዴት ማድረግ የምትችሉት የመግቢያ ትኬታችሁን ዳውንሎድ ማድረግ የምትችሉት እዚህ ፔጅ ላይ ገብታችሁ ነው። እሱን ለማግኘት ደግሞ ቅድም ያልኳችሁን የሪሲት ነምበር ከቴሌብር ላይ መያዝ ይጠበቅባችኋል። የከፈላችሁበትን ሪሲት ነምበር ማለት ነው። ስለዚህ ትራንዛክሽን ነምበራችሁን ወይም ደግሞ ሪሲት ነምበራችሁን በሚጠየቀው ፊልድ ላይ ማስገባት ትችላላችሁ። በቅድም ስንከፍል ያገኘናት ትራንዛክሽን ነንበርች ነት እሷን ቀጥታ ፔስት ታደርጋለሁኝ። ስለዚህ አስር ዲጂት ነው። አንዳንድ ዜሮ ኦ የሚመስሉ ነገሮች አሉ። እነሱን በጥንቃቄ ወይም ደሞ ቀጥታ ኮፒ በማድረግ ማግኘት ትችላላችሁ፣ እንዳያስቸግራችሁ ማለት ነው። ስለዚህ ይህን ካስገባችሁ በኋላ ቬሪፋይ ኤንድ ኮንቲኒ የምትለውን ባትን ትጫናላችሁ። ያን እንዳደረጋችሁ የፕሮፋይል ዲቴይላችሁን ያሳያችኋል። ከነፎቶ ፎቶ ሙሉ ፕሮፋይላችሁን በዚህ መንገድ ያሳያችኋል። ስለዚህ ምናልባት የተወሰናችኋችሁ ከዚህ በፊት የግራንድ ፋዘር ኔም ሳታስገቡ ቀርታችሁ ሊሆን ይችላል። ከኢንስቲቱሽናችሁ ሲላክ ይሄ ፊልድ ጎሎ ሊሆን ይችላል በአጋጣሚ እንደዚህ እንደምታዩት ዲስፕሌ ያደርግላችኋል። ስለዚህ ግራንድ ፋዘር ኔማችሁን ፊልድ አረጋላችሁ ያላስገባችሁ ካላችሁ ማለት ነው በዚህ መንገድ ታስገባላችሁ። ዩዘር ኔማችሁን ይነግራችኋል። ኤግዛም ፓስወርድ በተመሳይ በኤግዛም ሰዓት በምትሄዱበት ጊዜ ዩዘር ኔም እና ፓስወርድ ያስፈልጋችኋል ለኦንላይን ፈተናችሁ። ስለዚህ እሱም ፓስወርድ ነው። ለመናገር የሞከር ያለው ፎርሙ እዚህ ጋር ይሰጣችኋል። ዩኒቨርሲቲያችሁን ኤግዛም ቶፒክ ወይም ደግሞ ዲፓርትመንታችሁን በዛው ልክ ያስቀምጥላችኋል። እዚህ ጋር መታያቸው ፊልዶች ጀንደር፣ ኤግዛም ሴንተር፣ ኢሜይል እና ፎን ነምበር ኤዲት የሚደረጉ ነገሮች ናቸው። በስህተት ከሆነ እነዚህ ፊልዶች የገቡት ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ ኤግዛም ሴንተራችሁን ከአዳማ ሳይንስ እና ቴክኖሎጂ ወደ ባህር ዳር መቀየር ብትፈልጉ እችን የስራስ ምልክቷን ክሊክ ካረጋችሁ በኋላ ወደ ሊስቱ ላይ ደብረ ብርሃን ወይም ደግሞ ባህር ዳር የሚለውን መርጣችሁ ሴቭ ማለት ትችላላችሁ እዚህ ጋር ማለት ነው። ኢሜላችሁንም እንደዛው ከተሳሳታችሁ ትክክለኛው መጻፍ ትችላላችሁ። ስልካችሁንም እንደዛው ከተሳሳታችሁ ኤዲት ማድረግ ትችላላችሁ ማለት ነው። ስለዚህ ይህን ካደረጋችሁ በኋላ ሴቭ ቼንጅ የሚለውን ክሊክ ታደርጋላችሁ። ስለዚህ በዚህ መንገድ ፕሮፋይላችሁን በትክክል ሴቭ አድርጎ ይጨርሳል ማለት ነው ሙሉ ፕሮፋይላችሁ ሙሉ ይሆናል ማለት ነው። ስለዚህ እዚህ ጋር የምትመለከቷት ዳውንሎድ ኤግዛም ሴንተር ኤግዛም ኢንትሪ ቲኬት የምትለዋን በተን አሁን ላይ ቪዝብል ያለችን ክሊክ ማድረግ አትችሉም። በኋላ ላይ ግን ምዝገባ ካለቀ በኋላ ወይም ደግሞ የፈተና ቀን በሚቀርብ ሰዓት እቺ በተን አክቲቭ ትሆናለች። ዳውንሎድ ስታረጉ ወደ ኤግዛም ሴንተራችሁ ስትሄዱ የመግቢያ ትኬታችሁ የምታገኙት ከዚህ ነው የሚሆነው ማለት ነው። ስለዚህ አናውንስ በሚደረግ ሰዓት ገብታችሁ ዳውሎድ ማድረግ ትችላላችሁ ማለት ነው። ስለዚህ ይህን ይመስላል፣ እንዴት ፕሮፋይላችሁን አፕዴት ማድረግ እንደምችሉ በቀላሉ እነዚህን ስቴፖች በመከተል ለሚመጣው ወይም ደግሞ ሰኔ ላይ ለሚመጣው የኤግዛሚኔሽን ፕሮሰስ ራሳችሁ ማዘጋጀት ትችላላችሁ፣ መመዝገብ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ይሄ ቪዲዮ አታች ላይ ይሆናል፣ እዚህ ፎርም ላይ እች ጋር መታችሁ ክሊክ አድርጋችሁ ቪዲዮ ማየት ትችላላችሁ። ሌላው ደግሞ አናውንስመንት ፔጆች አሉን፣ ቴሌግራም ላይ ታች የመጨረሻው እዚች ጋር እንደምትመለከቱት ጆይን ሄልፕ ኤንድ ሰፖርት ግሩፕ የሚላለ እሷን ክሊክ ስታደረጉ የቴሌግራም ግሩፕ ላይ ወስዳችኋል። እዛ ላይ ከትምህርት ሚኒስቴር የሚመጡ ስለ ፈተናው ሰዓት ሊሆን ይችላል፣ ኢንስትራክሽኖች እዛ ላይ አፕዴቶች ይቀመጣሉ። ስለዚህ እሱንም በመከታተል ሞር ኢንፎርሜሽኖችን ከፈተናው ቀደም ብላችሁ ማግኘት ትችላላችሁ ማለት ነው። ምንም አይነት ጥያቄዎችም ካለ እዛ ላይ መጠየቅ ትችላላችሁ፣ ግሩፑ አክቲቭ በሚሆንበት ሰዓት ማለት ነው። ስለዚህ ይህን ቪዲዮ ድጋሚ በማየት ግልጽ ያልሆነላችሁ ቦታዎች ካሉ ክሊር ማድረግ ትችላላችሁ። ፕሮሰሱንም በዚህ መንገድ መጨረስ ትችላላችሁ ማለት ነው። አዳዲስ ነገሮች ካሉ ግሩፕ ላይ እናስቀምጥ በሚሆነው። ስለዚህ በዚህ መንገድ መመዝገብ ትችላላችሁ። እናመሰግናለን።